አንድ ቀን ጠዋት ከእንቅልፋችን ስንነሳ ስማርት ስልኮች በሌሉበት ዓለም ውስጥ ብንነቃ ምን ይሰማናል? ፈጣን በሆነ መንገድ መልእክት መለዋወጥ የሚባል ነገር የለም። ሕይወታችንን እጅግ ቀላል የሚያደርጉ አፕሊኬሽኖችም ሆኑ ቀን በቀን ሳናያቸው የማንውላቸው ሱስ የሆኑብን የማህበራዊ ሚዲያ ድረ ገጾች የሉም። ይህን ለማሰብ ከባድ ነው አይደል? ነገር ግን ከጥቂት አስርት ዓመታት በፊት ሞባይል ስልኮች አንድ ቀላል ዓላማ ያላቸው፣ ግዙፍ ለመደዋወል ብቻ የሚያገለግሉ መሳሪያዎች ነበሩ። ከዚያ ያለፈ ምንም አገልግሎት አልነበራቸውም ዛሬ ላይ ስንመጣ ግን ካለ ስልክ ህይወታችን መስመሩን የሚስት እስከሚመስለን ድረስ ተቆጣጥረውን ይገኛሉ ህይወታችን የዕለት ተዕለት እንቅስቃሴያችን በአጠቃላይ ከስልክ ጋር የተቆራኘ ነው እንዴት እዚህ ደረስን የሞባይል ስልክ በሰው ልጅ ታሪክ ውስጥ እጅግ አብዮታዊ ከሆኑ ፈጠራዎች አንዱ ነው ሀብታም ለሚባሉና ለታዋቂ ሰዎች እንደ ቅንጦት ዕቃ የጀመረው ይህ መሳሪያ ዛሬ ላይ በአለም ዙሪያ በቢሊዮኖች ለሚቆጠሩ ሰዎች አስፈላጊ መሳሪያ ሆኗል ከመጀመሪያው የሞባይል ስልክ ጥሪ እስከ ስማርትፎኖች መነሳት ድረስ እነዚህ የኪስ መጠን ያላቸው መሳሪያዎች በሰው ልጆች መካከል ያሉ ግንኙነቶችን ከማሳለጣቸውም በላይ ኢንዱስትሪዎችን፣ ኢኮኖሚዎችን እና ማህበረሰቦችን ቀይረዋል። ታዲያ ዛሬ ሞባይል ስልኮች ከምን ተነስተው ምን ደረሱ የሚለውን እንቃኛለን። አብራችሁን ቆዩ። የሞባይል ስልኮች ጉዞ የጀመረው እንደ አውሮፓውያን አቆጣጠር በ1973 አመተ ምህረት አንድ በሞቶሮላ ተቋም የሚሰራ ማርቲን ኩፐር የተባለ መሐንዲስ ሁለት ነጥብ አምስት ፓውንድ የሚጠጋ ክብደት ባለው መሳሪያ ላይ ለመጀመሪያ ጊዜ የስልክ ልውውጥ ሲያደርግ ነበር። ብሬክ ፎንስ ወይም ጡብ ስልኮች በመባል የሚታወቁት እነዚህ ቀደም ሞዴሎች ውድና የተገደበ ተግባር የነበራቸው ናቸው። ነገር ግን ወደ ገመድ አልባ ስልክ መሄድ እንዲቻል ፈርቀዳጅ የነበሩም ናቸው። በ አስራ ዘጠኝ ሰማኒያ ዎቹ ና በ አስራ ዘጠኝ ዘጠና ዎቹ የሴሉላር ኔትወርኮች እየተስፋፉ ነበር። በዚህ ጊዜ የሞባይል ስልኮችም የበለጠ ተደራሽ መሆን ችለው ነበር። እንደ ኖኪያና ኤሪክሰን ያሉ ኩባንያዎች አነስተኛ ዋጋ ያላቸው ሞዴሎችን ያስተዋወቁ ሲሆን ይህም የሞባይል ስልኮችን መጠቀም እንዲዘወተር አድርጓል። በዘጠናዎቹ ደግሞ የጽሁፍ መልእክት ወይም ኤስኤምኤስ ጨዋታ ቀያሪ የሆነ ነገር ነበር። ግንኙነቶችና መልእክቶችን መለዋወጥ ይበልጥ ፈጣንና ግላዊነቱ የተጠበቀ እንዲሆንም አድርጓል። ትልቁ ለውጥ የመጣው ግን በሁለት ሺዎቹ መጀመሪያ ላይ ስማርት ፎኖች ሲመጡ ነበር። ብላክቤሪ የተባለው የሞባይል አምራች ኩባንያ በሞባይል ኢሜይል መላላክን ሲያስተዋውቅ ኖኪያ የተባለው ሌላ የሞባይል አምራች ኩባንያ ደግሞ ሲምቢያን የተባለ ኦፕሬቲንግ ሲስተሙን በማስተዋወቅ ስማርት ስልክ ምን እንደሚመስል በትንሹ እንድናያስችለው ነበር። የስማርት ስልኮች አባት የሆነው የመጀመሪያው ተች ስክሪን ያለው ስልክ በፈረንጆቹ ሁለት ሺ ሰባት ዓ.ም በአፕል ኩባንያ ነበር የተዋወቀው። የመጀመሪያው አይፎን ነገሮችን በእጅጉ የቀየረ ነበር። ተች ስክሪኖች፣ መተግበሪያዎችና ኢንተርኔትን አካቶ የመጣው ይህ የመጀመሪያው የአይፎን ስልክ በኪሳችን ውስጥ እጅግ ብዙ ነገሮችንና ብዙ ተግባራትን የምንከውንባቸውን ነገሮች በአንድ መሳሪያ ይዘን መጓዝ እንድንችል አድርጎናል። ከሁለት ሺ አስር በኋላ ደግሞ የማህበራዊ ሚዲያ ድረገጾች ከሞባይል ስልኮች ጋር መቀላቀላቸው የሰዎችን መስተጋበር እስከ ወዲያኛው የቀየረ ነበር። ፌስቡክ፣ ኢንስታግራም፣ ትዊተር እና በኋላ ላይ ደግሞ ቲክቶክን የመሳሰሉ ማህበራዊ ድረገጾች መሰብሰቢያቸውን በስማርት ስልኮች ላይ አድርገዋል። ስማርት ስልኮች ከግንኙነት ምንጭነት አልፈው የገንዘብ መስሪያዎችም ሆነዋል። የሞባይል ባንኪንግ፣ ንክኪ የሌላቸው ክፍያዎችና የክሪፕቶ ከረንሲ ግብይቶች ከነዚህ አገልግሎቶች ውስጥ ዋና ዋናዎቹ ሲሆኑ ስራ ፈጣሪዎችና የቢዝነስ ሰዎች ስራቸውን ካለ ስማርት ስልክ መስራት እስከማይችሉ ድረስ እነዚህ ማርሽ ቀያሪ መሳሪያዎች ላይ ጥገኛ እንዲሆኑ ሆኗል። ሰዎች ትምህርት የሚያገኙበት መንገድ በእጅጉ ቀላል እንዲሆን ያደረጉት ስማርት ስልኮች ትምህርታዊ መተግበሪያዎችን የምናገኝበት መንገድ ቅርብ እንዲሆን በማድረግ ብዙዎች የተለያዩ የትምህርት ይዘቶችን ማግኘት እንዲችሉ በር ከፍተዋል። ወደ ፋይቭ ጂና የአርቲፊሻል ኢንተሊጀንስ ዘመን ስንሸጋገር ደግሞ ከስማርት ስልኮች ጋር የሚመጡት እድሎች ማለቂያ እንደሌላቸው እንረዳለን። ስማርትፎኖች በቨርቹዋል አሲስታንቶች፣ ኦግመንትድ ሪያሊቲ ከዛም አልፎ ብሬን ኢንተርፌስ በተባለ ቴክኖሎጂ አድማሳቸውን አስፍተዋል። ነገር ግን ከእነዚህ እድገቶች ጋር አደጋዎችም አብረው መምጣታቸው ያልቀረ ሲሆን የሰው ልጆች ከመቼውም ጊዜ በበለጠ በስልኮችና በስክሪን ሱስ የተያዙበት ጊዜ ላይ እንገኛለን። ሞባይል ስልኮች ቀላል የመልእክት መለዋወጫ ከመሆን ጀምረው የዕለት ተዕለት የህይወት አጋሮቻችን እስከ መሆን ድረስ በመሄድ ብዙ ርቀትን ተጉዘዋል። በተለይ ደግሞ ስማርት ስልኮች በአጭር ጊዜ ውስጥ የዓለምን ኢኮኖሚ የመቆጣጠር ደረጃ ላይ የደረሱበት መንገድ እጅጉን የሚያስገርም ነው። አሁን ህይወት ካለ ስማርት ስልኮች የማይታሰብ ሆኗል። ለስንበት የምንጠይቀውም ጥያቄ ሞባይል ስልኮቻችን እኛ እየተቆጣጠርናቸው ነው ወይስ እነሱ እየተቆጣጠሩን? የሚል ነው።